ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ክቡር የፓርቲያችን ምክትል ፕሬዝዳንት አቶ አደንፋራ፣ ክቡር አቶ ሙስጠፌ የክልላችን ርዕሰ መስተዳድር፣ ወንድሜ አሊኮ ዳንጎቴ፣ እንዲሁም ወንድሜ ጁ ጎንሹን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ የዚህ አካባቢ ነዋሪዎች ለመላው የኢትዮጵያ ህዝብ ዳግም ለእንደዚህ ያለው ታላቅ ስራ መከናወን ያበቃንን ፈጣሪ ለማመስገን እድል ስላገኘው በእጅጉ ደስ እያለኝ በጋራ ፈጣሪያችን እንድናመሰግን እጠይቃለሁ ለክልሉ ርዕሰ መስተዳደርና ለሚኒስትሮች ማሳሰብ የምፈልገው አንድ ጉዳይ አለ የሀገራችን ሽማግሌዎች በደስታና በሳቅ ቀን ጥንቃቄ አድርጉ ይላሉ። በሐዘንና በለቅሶ ቀን ፈጣሪያችሁን የማመስገን የመጠየቅ፣ የመማፀን ልምምድ በሰው ተፈጥሮ ውስጥ አለ። ደስታ፣ ስኬት፣ ሳቅ ግን ከመሬት መርገጥ የሚያንሳፍፍ ወደ ላይ ስናንጋጥጥም ለማመስገን ሳይሆን ለመንጠራራት ስለሚያደርግ፣ ዛሬ ታላቅ መከናወን፣ ታላቅ ደስታ፣ ታላቅ ሳቅ ቢሆንም ከመሬት እግራችንን ሳንለቅ ደስታችንን በልክ አድርገን ለነገ ስራችን አዳዲስ ጉልበት ታጥቀን አሁንም እንደ ትናንቱ ፈጣሪያችንን እያመሰገን ከመሄድ እንዳትቦዝኑ አደራ ልላችሁ እፈልጋለሁ። ምክንያቱም በትጋት በስራ እናንሰራራለን፣ በውጤቱም እናበራለን። የማንሰራራት ዘመናችን ጀምሯል፣ የብርሃን ዘመናችን ጀምሯል ያልንበት ዋናው ምክንያት ከጥቂት ሳምንታት በፊት በአፍሪካ ግዙፍ የሆነውን አምስት ሺህ ሜጋዋት የሚያመነጨውን ግድብ ማጠናቀቃችን ይታወሳል። ዛሬ በዚህ ስፍራ አንድ ሺህ ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ በውሃ ኢነርጂ የሚያመርቱ ግድቦች ቢበዛ እስከ 30 ፐርሰንት ነው ኢነርጂ የሚያመርቱት። ነገር ግን በጋዝ ሲሆን እስከ 90 ፐርሰንት ከፍ ይላል ሜንቴናንስ ጊዜው ያነሰ ስለሚሆን እዚህ ቦታ አንድ ሺህ ሜጋዋት ቢሆንም በሚያመርተው ኢነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል። እስከ ስምንት ሺህ ጌጋ አወር ስለሚጠጋም ይሄ ኢነርጂ ሲደጋገም ለኢትዮጵያ ብርሃን ይሆናል የምንልበት ዋናው ምክንያት መካከለኛ እድገት ደረጃ ላይ ያሉ አንድ ሀገር ዛሬ የሚያመርተው ኢነርጂ ከጥቂት አስርት ዓመታት በፊት መላው ዓለማችን የሚያመርተውን ኤነርጂ ያክላል። የአንድ ሀገር ኤነርጂ ምርት የመላ ዓለምን ኤነርጂ ልክ የሚተካከልበት ደረጃ ደርሷል። ዛሬ በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። በእኛ ሁኔታ ከጀርባ የምትመለከቱት ይህ የጋዝ ፕላንት የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ አንድ ሺህ ሜጋዋት ኢነርጂ እናመርታለን ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው። ከዚህ በተጨማሪ እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት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 ቢበዛ ወይም ቢያንስ አሁን ካለው በ50 ፐርሰንት በሚቀጥለው ዓመት እንቀንሳለን። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከአንድ ነጥብ አምስት ሚሊዮን በላይ ቤት እንገነባለን። ያለው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኖሯቸውን ለማገዝ የሚጠቅም ነው። ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ፣ ምግባችን ጋዝ ትራንስፖርታችን ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ከዚህ ከፊት ለፊት የምታያቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። እዚህ ጋ ያሉት ቦቴዎች ናቸው። ግን ለሲሚንቶ ማጓጓዣም ለተለያየ ጭነት ማጓጓዣም በጋዝ የሚጠቀሙ ትላልቅ ትራኮች አሉ። እነዚህን ትራኮች መጠቀም እንደ ኢትዮጵያ ላሉ በውጭ ምንዛሬ ከፍተኛ ሀብት ለሚያወጡ ሀገራት ትርጉሙ ከፍተኛ ነው። እነዚህ ትራኮች አንዴ ጋዝ ከተሞሉ በኋላ አንድ ሺ አምስት መቶ ኪሎ ሜትር መጓዝ ይችላሉ። ምን ማለት ነው? አንድ ትራክ አዲስ አበባ ላይ ጋዝ ተሞልቶ የሚጭነውን ጭነት ጭኖ ጅቡቲ ደርሶ አራክፎ ከጅቡቲ መልሶ ጭኖ አዲስ አበባ እስኪደርስ ሌላ ማደያ አያስፈልገውም ማለት ነው። በዚሁ አጋጣሚ ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር፣ ኤሌክትሪክ ካር ውጪ ማስገባት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 የሁለተኛ ኪሎ ሜትር መጀመሪያ ነው። አንደኛውን ኪሎ ሜትር ባለፈው ወር አገባደናል። ሁለተኛውን ኪሎ ሜትር ዛሬ ጀምረናል። በእርግጠኝነት ለኢትዮጵያ ሕዝብ ማረጋገጥ የምወደው ዛሬ ያየናቸው ፕሮጀክቶች ሶስት ዓመት ባልበለጠ ጊዜ ውስጥ ፈጽመን እንደተለመደው ሪቫን እንቆርጣለን። ትናንሽ ችግሮች በትናንሽ መፍትሄዎች መፍታት ችግሩን ከመሰረቱ አይቀርፈውም። ትናንሽ ችግሮች በትናንሽ መፍትሄ መፍታት ማለት ችግሩን መከተል ማለት ነው። በመደመር መንግስት በግልጽ እንዳስቀመጥ ነው። ትናንሹን ችግር በትላልቅ መፍትሄ መፍታት ሊፕሮግ ማድረግ ነው፣ መዝለል ነው። ችግርን መከተል ሳይሆን ችግር እንዳይከተልን ማድረግ ነው። ለዚህም ነው ከሁለተኛው ዓለም ጦርነት በኋላ ራሻ ብዙ ችግር ባለበት ጊዜ የኒኩሌር ቴክኖሎጂ የጀመረችው። ለዚህም ነው ቻይና በ1949 ከኮሚንታንግ ነፃ ከወጣች በኋላ በማኦ የሚመራው የቻይና አዲሱ መንግስት ሁለት ዓመት ባልሞላ ጊዜ ውስጥ የኒኩሌር ቴክኖሎጂ፣ የስፔስ ቴክኖሎጂ የጀመረው በወቅቱ ቻይና ራሷን መመገብ ችላ ሳይሆን ለትናንሽ ችግሮች ትናንሽ መፍትሄ ከችግር ጋር እየተጋፉ በጎን ለጎን መጓዝ ስለሚያስከትል፣ ለትናንሽ ችግር ዘለግ ያለውን ትልቅ መፍትሄ መስጠት ችግሩ እንዳይከተለን ስለሚያደርግ፣ ኢትዮጵያ በዚህ ወር በጀመረቻቸው ሜጋ ሜጋ ፕሮጀክቶች ለትናንሽ ችግሮች ትናንሽ መፍትሄ መስጠት ሳይሆን መዝለል ሊፍሮግ ማድረግና ችግሮች በርቀት እንዲከተሉን የሚያደርግ ነው። ይህም ማለት 130 ሚሊዮን ሕዝብ ያላት ኢትዮጵያ በአፍሪካ ሁለተኛ ፖፕሌሽን ያላት ኢትዮጵያ በትናንትናው መንገድ ተንፏቃ ችግሯን መቅረፍና የበለጸገች ሀገር መሆን አትችልም። ቀደም ሲል እንደሰማችሁት በ1920 በኢሮፕያን አቆጣጠር የዛሬ 105 ዓመት ነበር ለመጀመሪያ ጊዜ የአሜሪካ ኩባንያ ኢትዮጵያ ውስጥ ነዳጅ ያለ እንደሆነ በሚል መለስተኛ ጥናት የጀመረው። በ1940 አካባቢ ጋዝ በዚህ አካባቢ እንዳለ ምልክት ታይቶ በ1971 በ60ዎች ጀምሮ በ71 የመጀመሪያው ጉድጓድ ተቆፍሯል። አጠቃላይ ይህ ጊዜ ስትወስዱት የመጀመሪያው ጉድጓድ ከተቆፈረ ሃምሳ በላይ ዓመት ሆኖታል። ጥናት ከጀመር ኦልሞስት መቶ አምስት ዓመት ነው። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር ጥናት ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ ሀምሳ ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይሄንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ለትላልቁ ችግር ተሰናስለን በመስራት የኢትዮጵያን ብልጽግና እውን ማድረግ ከያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን፣ በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሬን ማቅረብ እፈልጋለሁ። እኛ ከጅምሩ እንደምናሳካ እናምናለን። ከጅምሩ ማሳካት እንደምንችል ብቻ ሳይሆን ፈጣሪያችን እንደሚያግዘን እናምናለን። ዛሬ ለማያምኑ መከናወን እንደሚቻል ላልተቀበሉ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 የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለእኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። የሚለምን የሚቸገር የሶማሌ ክልል አይኖርም። በአንጻሩ ጎረቤቶች የሚያግዝ የሶማሌ ክልል እንዲኖር በከፍተኛ ትብብርና ትጋት አብረን እንድንሰራ ይህንን ፕሮጀክት እንድትጠብቁት የኢትዮጵያን ብልጽግና ለማረጋገጥ ከዚህ ቀደም ባሳያችሁት ቁርጠኝነት ልክ በትጋት እንድትሰሩ አደራ እያልኩ በመጨረሻም የዚህ ፕሮጀክት መከናወን እውን እንዲሆን ለረዳን የቻይና ጂሲኤል ኩባንያ ቸርማን፣ ሰራተኞች እንዲሁም በብዙ ያማከረን ከጎናችን የቆመ ወንድማችን አሊኮ ዳንጎቴ የማይኒንግ ሚኒስትር ሚኒስትርና ሰራተኞች በሙሉ የሶማሌ ክልል አመራሮችና በሙሉ በተለይም ለፕሮፌሰር ብርሃኑ ነጋ ለዶክተር በለጠ እንኳን ደስ ያላችሁ። ተደምረን ኢትዮጵያን ማበልጸግ ችለናልና የእናንተ አርያነት ለሚቀጥለው የኢትዮጵያ ፖለቲካ መታደስ፣ መቀየር መሰረት የሚጥል ነው። እናንተ ሚኒስትሮች ተሳቶኑ የኢትዮጵያ ፖለቲካ ለውጥ ምሰሶ ጣዮች ሲሆናችሁ፣ ለዚህ ስኬት በጋራ ለሰጠነው አመራር እና ለተገኘ ውጤት እንኳን ደስ ያላችሁ ላችሁ ፈልጋለሁ። ለመላው የኢትዮጵያ ሕዝብ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ብርሃናችን ይቀጥላል፣ ብልጽግናችን ይቀጥላል። ያስብነውን የተናገርነውን አንድ በአንድ እናሳካለን። ተስፋ አንቆርጥም።